ለምንድነው እሱ ጌም ያዘጋጀው ብዬ ስጠይቅ እኮ አልመለስክልኝም። ከአሞራው ጋርና ከዜድ ጋር ተጣልቶ ስለተጣላ ነው ጌም ያጫው እንትን ያለው ወይስ ምን ሰርቶ ነው? በኦሮሞ ታሪክ ማለት ነው። ማን ነው ኪያ? ኪያማ መጥቶ ምን አለ? ለኦሮሞ ብዬ ተጋሩ ሰድበ አለ። ለኦሮሞ ብዬ አማራ ስድበ ለኦሮሞ ብዬ ይኸው እንዳለ ብሄር ብሄረሰብ ኦሮሞ በጣም እንዳለ በመልክ ይበልጣል። በምን ይበልጣል? ስል ይኸው እኔ ላይ ዘምተውብኝ አማሮች፣ እኔ ላይ ዘምተው እነዚህ መሐይም ድንቁሮች ማለት ነው። አንድ ሰው ሆነ ትግሬ ብሄር ብሄረሰብ ሰድበህ እኔ ኦሮሞ ነኝ አትበል ሽንታም፣ ማለት ነው። እኔን ቀድሜ ሞጋ ከቻልክ አማራ ኦሮሞን እንዲወድ ትግራይ ኦሮሞን እንዲወድ ብሄር ብሄረሰብ ኦሮሞን እንዲወድ አደርግ። መሐይም ደንቆሮ ነፍጠኞች፣ ዛሬ የነፍጠኞች ፖለቲካ የጣለው እኮ የተለያዩ ብሄር ብሄረሰቦች የነሱ ፖለቲካ ውስጥ ገብቶ ብሔር ብሄረሰብ ስለሚሰድቡ ኧረ ተሳዳቢ ናቸው ብሎ ፖለቲካቸው ከሰመ። ልክ እንደነሱ ልታረጉን ነው። እኛን መሐይም መተህ ብሄር ብሄረሰብ ሰድበህ ጢዝ ልከተን ነው፣ እንደ ዜሮ ልታስገባ ነው።

አዲስ አበባ ነው ያለው። ይሄ ነው እንጂ እየተሽለጠለቀ አማራን ወዳለው ኤልሹን ወዳለው ቴዶን ማን ማን ሊያን ወዳለው እያለ የታባክ አፈር ብላ። እና ስለዚህ ተራ ተራ እናውራ። ስለዚህ ምንድነው ለኦሮሞ ታስባለህ? ሰርተ ተለውጥ ያ ለኦሮሞ አይመለከትም ማንም ብትም ማለት ነው። ሶሻል ሚዲያ ላይ ያለውን እኛ አለን በብልሃት ነው የምንይዘው፣ ጠስ ቀስ ብለን ነው። እኛ አሁን ብሄር ብሄረሰብን ማስወደድ ላይ ነን። እንዴት ብሊቱን እንዴት እንደምንነካ እናቃለን። ትግባባ ብሄር ብሄረሰብን እነዚህ ኮተት አፈር ብሎ አፈር ያስበላችሁ ይህ መጣሪ የሆነ ነገር ሲላቸው፣ ከአለም አንደኛ እኛ እኮ አምሳ ዶክተር ስልሳ ዶክተር የተማረ ህዝብ ነን። ኦሮሞን ከኦሮሞ ይለያዩላል። እኔ እኮ እንደዚህ ነኝ። እኔ እኮ ሽና ከሽ ዶክተር ነከ በጣም ብዙ ዶክተሮች ፕሮፌሰሮች አሉ። ከዛስ ከዛስ የተለየ ነገር አለ ዘሴም ሸት ጉራ ብቻ ጉራ ብቻ የተለወጠ ነገር አለ የለም ምንም ነገር የለም ዘሴም ትቀጠቀጣለህ ፖለቲካውንም እዛው ትቀጠቅጣለህ አንድ ነስሜቶች ስ አሁን ጂ አንድ ጥያቄ ልጠይቅሽ አንቺ የሆነ ነገር ሰማሁ ስምቼ ጠርጣ ውስጥ ገባሁ ከባድ ምስጢር ነው እና የሆነ ቤት ቁጭ ብለን እያወራን ነበር በጣም ልቤ ውስጥ የገባ ነው እነዚህ ተራሮች አሉ ይ ከባድ ናቸው አሉ። ከጠሉሽም ከወደዱሽም ፑሽ ያደርጉልሻል፣ ያደርጋሉ እ በጣም ደነገጥኩ ይህ ንግግር። ምንድን ነው? ከጠሉሽም ከወደዱሽም ቢወዱሽም ቢጠሉሽም ፑሽ ያደረጋሉ፣ ችግር የለውም። ማለት በቃ የሳቀ ይቀርብሻል፣ ቢጠላሽም ቢወድሽም ይስቃል፣ ችግር የለበትም እና ግን አይረሱም አንረሳውም። ማለት በጣም በቀን የነኩኝ ጠዋት ይህ ገላልኩና ወደኋላ ተመልሼ ዙሪያዬን ስቃኝ ጀለሶች ጓደኞቼ በጣም መውራቸው በጣም ወዱ መወዳቸው ምናምን አብዛኛው ተራራ ነው ተጠራጥረው እና አይደለም፣ አይደለም አደለም ማሜ ተራራ አማራ ስለሆነው አይደለም ይለም ሰው አማርኛ አውራ በሙሉ አማራ አይደለም። በነገራችን ላይ ገባ ግፍት ስለሰጡ ምናምን አይደለም። በስነ ስርዓቱ ሌላ ብሔሮች ናቸው። እውነት ልንገርብን ቅልቅሎች ናቸው። ከአማራና ከኦሮሞ ሁለት ግፍተሮች የማውቃቸው አሉ እዚህ የምታውቋቸው፣ ብሔራቸው ግን ሌላ ነው። ግን ሰው የሚመስለ ምንድነው ሰዎች ለአማራ ልጆች ሞርስ ግፍት ስለሚሰጡ ሰው አማራ ይመስላቸዋል። ነው አንደኛው እንዲያውም ሲዳማ ነው ሲዳማ ነው ስለሚጠሉን ጊፍት የሚሰጡ ከሆነ አይስጡኝ፣ አልፈልግም። የሚጠሉን ለወጥመድ ከሆነ ጊፍት የሚሰጡኝ አልፈልግም። እኔ ከባበቸው መልቅና ነው እኔ እኮ እና እነዚህ ሰዎች ያስቀሩት አማርኛ አለ መሰለኝ። አማርኛ ሲያስተምሩን ላይ ነው። ወላሂ እራሴ አሁን አዳዲስ አማርኛዎቹን መስማት ጀምሬያለሁ ሰሞኑን። እራሳቸው ብቻ የሚግባቡበት ይመስለኛል። እኛ ይህን አማርኛ ሲያስተምሩን ያስቀሩት ነገር ያለ ይመስለኛል። አሁን በጣም ብዙ አማርኛዎች አሉ፣ የቀረው ወላሂ ከምሬ ነው የምልሽ እነሱ ብቻ የሚግባቡበት። አይተሽ ከሆነ አጠር አርጎ ተናግሮ ካለች ወይ ካለ የሆነ ነገር አውርቷል እሱ፣ ተግባብተዋል። በቃ በጣም የሆነ ከባድ ነገር። አሁን ሶሻል ሚዲያው ይኸውልህ፣ ሶሻል ሚዲያው በአማራ ልጆች አብላጫ እየተመራ ነው። በእኛ ጊዜ እኛ ነበርና ሶሻል ሚዲያውን የምንመራ የነበረው ከዶክተር እስከ ወዛደር ነበረ። ከፍ አርጎ ይዞ አራት ኪሎ የገባ ዛሬ ደግሞ በተራው ያ እኛ ዝም ብንልብ አውቀን ዝም ያለው ለምን? አውቀን ዝም ያለው የሚመጥንን ስላልሆነ፣ ግን የተበለጣችሁ ይመስላችኋል። የእኛ ዘመዶች ኦሮሞች ማለት ነው። ሶሻል ሚዲያው በእርግጥ ከእናንተ አቅም ስታስተያዩ ተበልጣችኋል። በኩታንኩት በኩታራ ተበልጣችኋል። እኛ ግን ንግስትና ንግስታችንን ይዘን ቁጭ ብለናል። ቀን የምንጠብቀው የቀን ጉዳይ ነው እየጠበቅነው የተነሳለት ግን ሁለታችሁ ሁለት ትርኪ ምርኪ ከሁለት ከአማራም ከኦሮሞም ያለውን ትርኪ ምርኪ በሙሉ ደምሰስ አድርገን እኛ ቆጭንላለን ለዛ ግን ዝም ብለን እናያችኋል ነቀንላችኋል ምታልፉ ከሆነ ታልፋላችሁ በተለይ በዚህ በኦሮሞ ቤት ያለ እማታልፊ ከሆነ ግን ትዝብት ነው ሪካርድ ነው ሪካርድ ነው ሪካርድ ነው ሪካርድ ነው የመጣለት ግን እናጠፋችኋል የመጣለት እዚህ ቲክቶክ ላይ ከቲክቶክ ምድር ጠፈት ነው የምናረጋችሁ ምክንያቱም መሀይም አንፈልግም ዳም አንፈልግም። የጭንቅላት ዳም አንፈልግም። እኔ ኮ ያመጧቸው አሁን እነዚህ እንድትበለጡ ያደረኳት ማይ ወርክ ተግባባን። አለም ጂጂ ምንድን ነው? እኔም ቅሜ ያለው የሚጠረጉት እነማን ናቸው? ምን ተጀመረ እዚህ? ሶሻል ሚዲያ ላይ ያሉ ዘልዛላዎች ይጠረጋሉ። በተለይ ስብ ይነስቀርቶ ከእኛ ቤት ያለው ይጠረጋል። እንከፉና ብታወሩ አታምረ ኛ ሁሉ ጊዜ ሰውን ማማት ሁሉ ጊዜ ስለ ፓት ሁሉ ጊዜ ሰውን መቦጨቅ መቦጨቅ መቦጨቅ ሶሻል ሚዲያ የእነን አይፈልግም ስለ ፖለቲክስ ታወሪያለሽ፣ ስለ ፖለቲክስ ማወቅ ትፈልጊያለሽ። በፖለቲካው ህዝብሽን ከፍ ማድረግ ህዝብሽን መቸገር ማውራት ትችያለሽ፣ አቋሚ ይኖርሽ። ምድረ መድኃኒት ዋጭ በሙሉ ገርዳሚ ቆረቆ እንዳ ጠንቋይ በሙሉ ማለት ነው። ምን ነው ተናገረው ምን ከነገር እያወራች ነው። እኔ ለምን ነው ከዚህ በላይ እየተነጠለጥክ እየተሸነፍክ፣ ግን ብትጫወት ትሸነፋለህ፣ ብታወራ የሚያደምጥ ይሄ የለም። በዛኛው በኩል ተሰብስቦ አንተን ድፍቅ እያለ አንተና ዘመዶችን ወስደው ሶሻል ሚዲያ ድፍቅ ድፍቅ፣ እነሱ ይኸው በስንትና በስንት ሺህ ብር ሲታዩ እንደነ እንቁርቴ፣ በስንትና በስንት ሺህ ሰው ሲያቸው እንደነ እንቁርቴ ያለው እንዲላል እሷ አይደለም ከዙ የአንቺ ሞፈር የአንቺ መድከም ባልሽ ጥሎሽ ስለሄደ ሶስት ልጆችን አስረክበሽ፣ ዩ አር ደል እነሱን ሞሟቸውንም ሰጠው። አፋቱም ሰርጀርም ተሰሩ። ሰባት ሽተው ቆጭ ብሏቸዋል። ልክ ደግሞ ቤተሰቦቻቸው ሲነኩባቸው ፖለቲካውንም በዛ ይሰሩበትና ትላንትና እኔ ኢትዮጵያ ነኝ ሲል በሙሉ ዛሬ ይመጣና አሁን የአማራ ነኝ ብሎ ፖለቲካውን ይስ አየሽ። ዩ ሲ ዩ ጋዴሚት እኛ ሁላ አራት ኪሎ አስገብተን ሽንኪያውን እኛ እንኖር አንቺ ስሪበት ብለን ብንሰጥሽ የኦሮሞን ህዝብ በሙሉ ሶሻል ሚዲያ ላይ ጥለሽ ገደገባሽ። መከራ ከፍለን መስዋዕትነት ከፍለን ከፍ ያደረግነውን የኦሮሞን ባንዲራ ያ ዛሬ ዝቅ አድርገሽ ስትቃዝኝ ነው የምትታዩ። መሳቂያ ማፈሪያ፣ ማፈሪያ ነው የሚሹ። ትመጣለ፣ ትለጠለጣለ፣ ትሄዳለ፣ ትመጣለ። ብታወራ ታምር

እንዳንቺ ያለው ደንቆሮ ሻሽ አስረሽ ቂቅሽ ላይ ፓንት ሳታረጊ ተመጪና እዚ አፍሽን ስትጠጋፍች በአንጭ የተነሳ ሁሉ ይሰደባል። ምክንያቱም ሰድበሽ ለሰዳቢ ስታሰጭን፣ እኛ ደግሞ ጥለን እናሳይሻለን፣ እናሾፍብሻለን። ያዛ ከዛ ለምንድነው ኦሮሞ የሚሰደባት ያለሽ? መጀመሪያ ሰድቡ ለሰዳቢ ሰጠው ማን ነው? ከወያኔ ጥይት ያወጣች ጂጂ ጋ ትባል ነበረ። ሰድበሽ ለሰዳቤ ሰጠሽን ያዋረሽን፣ መጀመሪያ ኦሮሞ ትባያለሽ። ይህም ደግሞ ዘላለም አለመሽል ስነዱሽ እኖራለሁ ቋቅ እስከሚልሽ ድረስ። እንደዛ ነው፣ እርስ በርስ ተያይዞ ገደል መግባት እንችላለን። ተያይዘን እንገባለን ገደል ነገሩን መናታለም፣ ሶሻል ሚዲያ ላይ ያለ ኦሮሞ ስለነሱ ነው የሚያወሩት።